ዳት እንደነበረች አረጋግጦን ለመረዳት ስታስቸግር የኖረችው አወዛጋቢ ሀገር አሜሪካ ጭራሽ አራተኛዋ ቅኝ ገዢ ሀገር እንግሊዝ አሜሪካ ገብታ የቀድሞ ቅኝ ገዢዎቿንም ጠቅላላ መግዛት በመጀመሯ ገና ከጅምሩ ጀምሮ ገና ከጅምሩ ጀምሮ ታሪኳ አወዛጋቢ የሆነችውና ዛሬም ዓለምን እያወዛገበች የምትገኘው የጉድ ሀገር አሜሪካ የነፃነቷም ጉዳይ እንዲሁ አወዛጋቢ ሆነና ብዙ ጉድ ያዘለ ነፃነት ሆኖ እናገኘዋለን። ምክንያቱ ደግሞ እነዚህ አውሮፓውያን ቅኝ ገዢዎች አሜሪካንን ከማግኘታቸው በፊት እዚያች ሀገር ላይ ይኖሩ የነበሩትና የሀገሪቱ ባለቤቶች የነበሩት ሬድ ኢንዲያንሶች ወይም ቀይ ህንዶች በመባል የሚታወቁ ኩሩና ጀግና ህዝቦች መሆናቸው የሚታወቅ ሲሆን እነዚህን ዋና የአሜሪካ ተወላጆችን ጨፍጭፈው ያጠፏቸውና የተረፉትን ጥቂት ሬድ ኢንዲያንሶችን ሰብስበው በአንዲት ክልል ላይ ተወስነው እንዲቀመጡ በማድረግ አሜሪካንን ሙሉ ለሙሉ ተቆጣጥሮ የያዙት እነዚህ አውሮፓውያኖች ሲሆኑ በተለይም ከሁሉም በኋላ መጥታ ቅኝ ገዢዎቹን ሳይቀር ቅኝ በመግዛት ድፍን አሜሪካን የተቆጣጠረችው እንግሊዝ ልክ ካናዳን እንደረገጠች በካናዳ ላይ የነበሩትንና ኦቦርጅንስ የሚባሉትን ጥቁር ህንዶች ዘርማን ዘራቸውን አጥፍታ ዜጎቿን እንዳሳፈረች ሁሉ ኒውዚላንድ ላይም እግሯ እንደረገጠ ኦቦርጅንስ የሚባሉትን የሀገሪቱን ዜጎች በመጨፍጨፍ እንግሊዛውያንን አምጥታ እንዳሰፈረች ሁሉ ልክ አውስትራሊያ ላይ እግሯ እንደረገጠም እነዚህ ሆኑ አቦርጂንስ የሚባሉትን የሀገሪቱን ዜጋ ጥቁር ህንዶችን ጨፍጭፋ በእንግሊዝ ውስጥ ከፍተኛ ወንጀል ፈጽመው በወህኒ ቤቶች ውስጥ የሚገኙ ከፍተኛ ፍርድ የተፈረደባቸውንና የሞት ፍርድ ተፈርዶባቸው ጊዜያቸውን ሲጠባበቁ የነበሩ እስረኞችን ሳይቀር በመረከብ አጓጉዛ አውስትራሊያ ላይ እንዳሰፈረቻቸው ሁሉ አሜሪካ ላይም ቀዳሚ ስራዋ ያደረገችው የሀገሪቱን ተወላጆች ዘርማ ዘራቸውን በማጥፋት ዜጎቿን ያሰፈረችው እንግሊዝ ስትሆን ይህ ባልተለመደ ሁኔታ በእነዚህ አራት ሀገሮች ላይ የተፈጸመ ግፍ ዛሬ ጄኖሳይድ ወይም የዘር ማጥፋት ዘመቻ እንደነበረ በስፋት እየተዘገበ የሚገኝ ጉዳይ ነው። ውስጡ ሲታይ ግን ዘር ማጥፋት ወይም ጄኖሳይድ ብቻ ሳይሆን ዘር ማምከን ወይም ተርሚኔሽን እንደተካሄደባቸው የሚጠቁሙ ነገሮች ያሉ ሲሆን ይህንን ዘር ማጥፋትና ዘር ማምከኑም የተጠቀሙበት ምክንያት ደግሞ የአራት ግዙፍ አገሮችን ህዝቦች በሙሉ ሙሉ ለሙሉ የጠፉ የትገቡ ምን አጠፋቸው? ማን አጠፋቸው? የመሳሰሉ ጥያቄዎች ሊነሳና ሚስጢሩ ቀስ በቀስ ሊወጣ ስለሆነ የቻሉትን ያህል አጥፍተው ትንሽ ህዝብ ቢያስቀሩ ደግሞ ተመልሰው ሊባዙ በመሆኑ፣ ስለዚህ ለዚህ መፍትሄው አብዛኛዎቹን ህዝቦች ጨፍጭፈው ጭፈው ጥቂት በማስተረፍ እንዳይጠፉ እንዳይለሙ ማድርገው ማስቀመጥና የታሉ እነዚያ ኔቲቮች ሲባል አሉልህ እዚያ እያሉ ለመኖር ነበር። እናም በዘር ማጥፋቱም ሆነ በዘር ማምከኖ የተካነችው ተርሚኔተር እንግሊዝ በዓለም ላይ ስትገዛቸው ከኖሮቹ ከ80 በላይ ሀገሮች በተለየ ሁኔታ የአሜሪካ ካናዳ፣ ኒውዚላንድና አውስትራሊያን ተወላጆችና ዋና ዜጎቿን በእንዲህ አይነት ሁኔታ አትፍታ። በአራቱም ሀገሮች ላይ በቀዳሚነት እንግሊዛውያኑን በማስፈርና ስልጣኑን በሙሉ እንዲይዙ በማድረግ በሁለተኛ ደረጃ አውስትራሊያኖች ከሰፈሩ በኋላ የአራቱም ሀገሮች ድንበር ለማንኛውም ሀገር ስደተኛ ክፍት አድርገው በመቀበል ለመጣው ስደተኛ በሙሉ ዜግነት መስጠቱን ተያያዙት። ጥቁር ህንዶችን እያደኑ በማጥፋት ከሌሎች ሀገሮች በተለየ ሁኔታ በእንግሊዝ ውስጥ ከፍተኛ ወንጀል በመፈጸማቸው በየሆነ ቤቶች ውስጥ የሚገኙ ፍርደኞችና የሞት ፍርድ ተፈርዶባቸው ቀናቸውን ይጠባበቁ የነበሩ ከባድ ፍርደኞችን ከየወህኒ ቤቱ እየለቀሙ እነሱን አስሮ ከመቀለብ ሄዶ ያልማ እየተባለ አውስትራሊያ ላይ ስታሰፍር የነበረችው እንግሊዝ እንደሆነች ሁሉ አሜሪካንንም እንደተቆጣጠረች የሀገሪቱ ዋና ዜጎችን እያደነች ማጥፋቱን የተያያዘችው ይህችው እንግሊዝ ነበረች። እናም ዛሬ ሬድ ኢንዲያንስ፣ ፓካሁንታንስ፣ ገለመሌ እያሉ በቅጽል ስም የሚጠሯቸው የአሜሪካ ዋና ዜጎች የሆኑትን ቀይ ህንዶችን በማጥፋት የተረፉትን ሰብስበው በአንዲት ክልል ተወስነው እንዲቀመጡ ያደረገችው እንግሊዝ በቀዳሚነት እንግሊዛውያን በማምጣት የመሃል አገሩን ሰፋፊ ቦታዎችና ትልቁን ስልጣን እንዲይዙ ሲያደርጉ ቀይንዶቹ በስፋት ይኖሩበት የነበሩትን ክልሎችና ቦርደሮች ላይ ደግሞ ከዛሬ ከምትዋሰንባቸውና የዘላለም ቅኝ ግዛቶች ከሆኑት ሀገሮች መሃል አይሪሾችንና ስኮትላንዶችን እያወጡ በማስፈር ድንበር ጠባቂና የተረፉትንና ድንገት ብቅ የሚሉትን ቀይ እንዶችን በአይሪስ ተዋጊዎች ተጠቅመው ያጠፉት የእንግሊዝ ነገሥታት መሆናቸውን ታሪካቸው የሚናገር ነው። ከ14ተኛው ክፍለ ዘመን ጀምሮ በእንግሊዝ ቅኝ ግዛት ስር ከነበሩት ከ80 በላይ ሀገሮች ውስጥ በሌሎች የቅኝ ግዛት ሀገሮች ላይ ዜጎቿን እርስ በርስ በማጨፋጨፍና ከፋፍሉ በመግዛት እንጂ በቀጥታ በመጨፍጨፍ የማትታወቀው እንግሊዝ አሜሪካ፣ ካናዳ፣ ኒውዚላንድ እና አውስትራሊያ ላይ ግን ባልተለመደ ሁኔታ የአራቱንም ሀገሮች ዋና ተወላጅና ዜጎች የሆኑትን ቀይና ጥቁር ህንዶችን እስከ መጨፍጨፍና ዝራቸውን እስከ ማጥፋት የደረሰችበት ምክንያት ራሱን የቻለ ሌላ ሚስጥር ያለው ሲሆን እሱን ከመግለጻችን በፊት ግን ይህ ዛሬ በእነዚህ አራት ሀገሮች ዜጎች ላይ ጄኖሳይድ ወይም ዘር ማጥፋት እንደተካሄደ በስፋት እንደ አዲስ እየተዘገበ የሚገኘው ጉዳይ ጄኖሳይድ ብቻ ሳይሆን ተርሚኔሽን ወይም ዘር ማምከንም ጭምር እንደተፈጸመባቸው የሚጠቁሙ መረጃዎች ያሉ ሲሆን፣ አይደለም የሰው ዘር የሰብል ዘርን ማምከን የሚችል ተርሚኔት የሚባል ፈርቲላይዘር ወይም ማዳበሪያ አምጥታ ለዓለም ሀገራት ስታድል የኖረችውና ለኢትዮጵያን ጨምሮ የስንቱን ሀገር ሰብል ታመክን የኖረችው እንግሊዝ አይደለም ሰብልን ለም መሬትን ለምነቱን እንዲያጣና እንዲመክን የሚያደርግ ማዳበሪያ ለዓለም ሕዝብ ስታቀብል የኖረችው ተርሚኔተሯ እንግሊዝ የእነዚህ አራት ሀገሮች ዜጎች ብቻ ጨፍጭፋ የተረፉትንም ዘራቸውን እስከማምከን የደረሰችበት አንደኛው ምክንያት እንደ ሌሎቹ ቅኝ ግዛቶች የምትፈልገውን ሁሉ ዘርፋ ነገ ለመልቀቅ ሳይሆን እስከ ዘላለም የማትለቃቸውና እንኳን መልቀቅ እነዚህ አራት ሀገሮች ላይ የዓለምን ህዝብ ዘር ማንዘር እነዚህ አራት ሀገሮች ላይ የማስፈር እቅድ ስለነበራት ሲሆን ያ ሲሆንና የዓለም ስደተኞች መጉረፍ ሲጀምር ደግሞ ታሪክ መነሳቱ አይቀርምና ዋና ዋናዎቹ ዜጎች የታሉ የት ገቡ፣ ምን በላቸው የሚሉ ጥያቄዎች መነሳታቸው ስለማይቀር የታሉ ቢባል ይኸው አሉ ለማለት ያክል ነገ ተባስተው ጉድ እንዳይባሉ ደግሞ አብዛኛዎቹን ዘራምክነው እንዳይለሙም እንዳይጠፉም አድርገው እነዚህ አራት አገሮች ላይ ጠንካራ መንግስት መስርታ ትልቅ የጦር ሰራዊት ከገነባች በኋላ የአራቱንም ሀገራት ድንበሮች ለዓለም ስደተኞች ክፍት በማድረግ የመጣውን ስደተኛ በሙሉ እየተቀበሉ በፍጥነት ወደ ስራ በማሰማራትና ቶሎ ዜግነት መስጠቱን ተያያዘችውም። ይህ እስከ ዛሬ እንደ ተረት የሚወራውና ሳይውሉ ሳያድሩ ዜግነት የሚያገኙበት ምድር አሜሪካ ይባል እንደነበረ የምንሰማው ነገር እውነት የነበረና በተለይ ወደ አሜሪካ ለሚጎርፈው የዓለም ስደተኛ ብዙም ሳይጉላላ ቶሎ ዜግነት የሚያገኙበት ስርዓት ተዘርግቶ ዜግነት ይታደል የነበረ ሲሆን ይህ የመጣውን ስደተኛ በሙሉ እየተቀበሉ ቶሎ ወደ ስራ የማሰማራትና አይቶ የማያውቀውን ክፍያ እንዲያገኝ እያደረጉ ዜግነቱንም በፍጥነት በመስጠት አሜሪካዊ የማድረግ ዘመቻ ያስፈለገበት ምክንያት ደግሞ ያ ወደ አሜሪካ መጥቶ በአጭር ጊዜ ሰርቶ ሀብት ያፈራውእና በአጭር ጊዜ ዜግነቱን ያገኘው ስደተኛ ሁሉ ከአንድ ሁለት ዓመት በኋላ ሀገሩ ገብቶ እንዴት በአጭር ጊዜ ሰርቶ ሀብታም እንደሆነና ዜግነትም እንዴት በአጭር ጊዜ እንዳገኙ ማውራቱ ስለማይቀር ስለ አሜሪካ የሚያወራውን ነገር የሚሰሙ የእያንዳንዱ ሀገር ዜጎች ላይ ምን አይነት ተጽዕኖ ሊፈጥሩ እንደሚችሉና ምን ያህሉ የዓለም ህዝብ ወደ አሜሪካ ሊጎርፍ እንደሚችል ታስቦበት ሲሆን ይህ ሁሉ የዓለምን ህዝብ ከነዚህ አራት ሀገሮች ላይ ሰብስቦ በጥድፊያ ወደ ስራ ውስጥ ማስገባትና እነዚህን ሀገሮች በብርሃን ፍጥነት ሀያል ማድረግ የተፈለገበት ምክንያት ደግሞ እነዚህ አራት ሀገሮች በተለይም አህጉርም ሀገርም የሆኑት አውስትራሊያና አሜሪካ ከአህጉርነታቸው ባለፈ የማይጎራበቱበት አህጉርና ሀገር ስለሌለና ከአሜሪካ ብቻ በሰሜን በኩል ከተቀሩት የሰሜን አሜሪካ ሀገሮች ጋር ከመጎራበታቸውን በላይ በደቡብ በኩልም ደቡብ አሜሪካን ድረስ የሚዘልቅ እንዲሁም በስተምሥራቅ በኩልም አላስካን ይዞ እስከ ራሺያ የሚጠጋ ሰፊ ግዛት ያላት ከመሆኗም በላይ በባህር በኩልም ከፓስፊክ እስከ አትላንቲክ ውቅያኖስ የተንጣለልና በምድር ላይ አሉ የተባሉ ማዕድናት ሁሉ ባለቤት የሆነችው ትልቅ የሚለው ስም ብቻውን የማይገልጻት እጅግ ግዙፍ ሀገርና አህጉር በመሆኗ፣ አውስትራሊያም እንዲሁ ከአህጉርነቷን ባሻገር እነ ታስማኒያንና ሌሎች ደሴት ሀገሮችን ይዛ እሷም በባህር በኩል እስከ ኤዥያ ድረስ የምትደርስ ግዙፍ ሀገርና አህጉር በመሆኗ በአጠቃላይ በባህር ከፓሲፊክ እስከ አርክቲክና አትላንቲክ ውቅያኖሶች ድረስ በየብስም ከአውስትራሊያ እስከ ሰሜን አሜሪካና ደቡብ አሜሪካ ድረስ ተንጣለለችና ሶስት ተላላቅ ውቅያኖሶችን ተጋርተው በሶስት ሀገሮች ላይ የተንጣለሉ አራት ሀገሮችን በመያዝና ራሷ እንግሊዝ ደግሞ በሌላ በኩል የዘላለም የግል ግዛቷ የሆኑትንና እነ ስኮትላንድን አይርላንድንና ዌልስን የመሳሰሉትን የኮሜን ዌልዝ ሀገሮችን ይዛ አውሮፓን ፈጥራ የያዘች በመሆኗ አንድ ላይ ሲደመር ራሷን እንግሊዝን ጨምሮ አምስት ኃያል ሀገሮች ሲሆኑ ማድረግ የተፈለገውም አምስት ኃያል ኢምፓየሮችን በአራት አህጉራት ላይ መመስረት ነበር። አምጣ ወልዳ አሳድጋ ለወግ ማዕረግ አድርሳ አያል ባደረገቻቸው እና አውስትራሊያ እና አሜሪካ ላይ ጉብ ብላ እና ዝርያዎቿን አንግሳ ይህን ዓለም በእነዚህ ሀገሮች በኩል እየገዛች ለመኖር ሲሆን፣ ዛሬ አሜሪካ በዓለም ሀገራት ላይ በምትወስደው ጭካኔ የተሞላበት እርምጃ ዓለም ሲማረድና አሜሪካንን ሲያወግስ እንግሊዝ ከኋላ ቁጭ ብላ እኔ ከደሙ ንጹህ ነኝ እያለች ለመኖር እንዲያስችላት ነበር። ሌላው የአሜሪካንን በር ወለል አድርጋ ለዓለም ስደተኞች የከፈተችውና ለመጣው ስደተኛ ሁሉ በፍጥነት ዜግነት እየሰጠች አሜሪካዊ ስታደርጋቸው ያላቸው ያ የመጀመሪያው ስደተኞች ትውልድ ሲያልፍና የእነሱ ልጆች ሲተኩ እነሱን አሜሪካን አድል ወይም አሜሪካዊ ስሜት ያላቸው ዜጎች የማድረግ እቅድ ተይዞ እንጂ ያን እየተነዳ የመጣ ስደተኛ መንጋ ፈልገውት አልነበረም። እናም ወደ ነጻነቱ ጉዳይ ስንመጣ በአሜሪካ ላይ የነጻነት ጥያቄ አንስተው የነበሩት ህዝቦች ዘራቸው ተመናምኖና መክኖ የተቀመጡት የሀገሪቱ ባለቤቶችና ዋና ዜጎች ሬድ ኢንዲያንሶች ሳይሆኑ ወይም ከባርነት ነጻ ወጥተው አሜሪካ ላይ የሰፈሩት ጥቁሮች ሳይሆኑ ወይም የስደተኛ ያለ ተብሎ በማስታወቂያና በደላላ ወደ አሜሪካ የጎረፈው የዓለም ስደተኛ ሳይሆን ከእንግሊዞች በፊት አሜሪካ ላይ የነበሩትና በእንግሊዝ የተዋጡት የስፔን፣ የፖርቹጋልና የመሳሰሉት ሀገር ዜጎችና እንግሊዝ ከተቆጣጠረችው በኋላም በራሷ በእንግሊዝ ፈቃጅነት ከአውሮፓ መጥተው አሜሪካ ላይ የሰፈሩትና በሁለተኛ ደረጃ ላይ የነበሩት አውሮፓውያኖች ሲሆኑ የነጻነት ጥያቄውም ለቃችሁ ውጡልን የሚል ሳይሆን አጠቃላይ ስልጣኑ በእንግሊዛውያን የተያዘ በመሆኑና ሁሉም ነገር በእንግሊዝ ለእንግሊዝ ና በእንግሊዝ የሚደነገግ የሚደረግና ያለ እንግሊዝ ነገስታት ይሁንታ ውልፍት ማለት የማይቻልበት ደረጃ ላይ ስለደረሱ ይህን በእንግሊዝ ነገስታት ተዘጋጅተው በሚመለክ ሕግና በእንግሊዝ ነገስታት ተሽመው በሚላኩ ሽመኞች አነገዛን በማለት በሺማይልስ ርቀት ላይ ሆነው በአሜሪካ ሁሉ ነገር ላይ ፈላጅ ቆራጭ የሆኑትን የእንግሊዝ ነገስታትን በመቃወም የተነሳ የስልጣን ባለቤትነት ጥያቄ እንጂ በአሜሪካ ያሉትን የእንግሊዛውያን ገዢዎችን የማስወጣት አመፅ ያልነበረ ሲሆን በጊዜውም ከነበሩት አስራ ሶስት ስቴቶች ውስጥ ግማሽ የሚሆኑት የአሜሪካ ስቴቶች ላይ በብዛት ሰፍረው የነበሩት አውሮፓውያኖች ይህ የእንግሊዝ ተማጽኖ ካልቆመና አሜሪካውያን በራሳቸው መንገድ መተዳደር ካልቻሉ መንገንጠል እርምጃ እንደሚወስዱ ግልጽ እያደረጉ በመምጣታቸውና ከጦርነት ይልቅ ከእንግሊዝ የሚገቡ እቃዎችን ያለመግዛት፣ ወይም ያለመጠቀም፣ የወርቅ የነበረው መገበያያ ሳንቲም ወደ እንግሊዝ እንዳይመጣ መደበቅ፣ ከእንግሊዝ የሚመጣውን የቤት ቀለም ካለመጠቀም ጀምሮ የእንግሊዝን የሻይ ቅጠል እስካለመጠቀም የደረሰ አድማ መምታት በመጀመሩና ጭራሽ በዚህ የተነሳ ቲ ፓርቲ ወይም የሻይ ፓርቲ የሚባል ፓርቲ እስከ ማቋቋም የደረሰ ተቃውሞ በመነሳቱ የተፈጠረ ራስን በራስ የማስተዳደር ጥያቄ ሲሆን፣ የሚገርመው ነገር የነገሩ አዝማሚያ ያላማራቸው ከእንግሊዝ ተሹመው ወደ አሜሪካ የመጡትና አሜሪካንን ሲያስተዳድሩ የነበሩት አንዳንድ ባለስልጣናትና የምክር ቤት አባላት ሳይቀሩ ይህንን አመፅ ተቀላቅለው ጭራሽ የአመፁ መሪ በመሆናቸው ነገሩ ተገልብጦ ነፃነት ጠያቂዎቹ እንግሊዞች ነጻነት ሰጪዎቹም በሺህ ማይል ስርቀት ላይ ያሉት የእንግሊዝ ነገሥታት ሆኑና ነፃነቱን ለ ለአሜሪካ ሰጡ። እናም የሚገርመው ነገር የእንግሊዝን ይሁንታ ተቀብለው በአሜሪካ ላይ የነፃነት ዲክላሬሽኑን ያወጁትም ራሳቸው አሜሪካውያን ሲመሩ የነበሩት የእንግሊዝ ተወላጅው ሲሆኑ የመጀመሪያም የአሜሪካ ፕሬዚዳንት ከእንግሊዝ ተሹሞ የመጣው እንግሊዛዊው ጆርጅ ዋሽንግተን መሆኑ ነው። እናም ከዚያ ጊዜ ጀምሮ እስከ 35ኛው የአሜሪካ ፕሬዝዳንት ድረስ አሜሪካን ሲመሩ የነበሩት ምንም ቅልቅል የሌለባቸው እንግሊዛውያን የነበሩ ሲሆን ከነዚህ የአሜሪካ ፕሬዝዳንቶች ውስጥ 13ቱ ፕሬዝዳንቶች ደግሞ ኮከብ ቆጣሪዎች በጥንቆላም የተካኑ እንደነበሩ ታሪካቸው ይነግረናል። እናም ዛሬ የአሜሪካ ከእንግሊዝ አገዛዝ ነጻ ያወጣችበት ቀን የተባለ የሚከብረው የነፃነት በዓል ዋና የአሜሪካ ዜጎች የሆኑት ሬድ ኢንዲያንሶቹ እንዲያልቁና እንዳይባዙም ተደርገው ባሉበትና ሌላው የዓለም ስደተኛም ስራውን እንጂ ሌላ ነገር ውስጥ የሚገባ ባለመሆኑ እንዲሁ ጥቁር አሜሪካውያን ገና ከባርነት ነጻ ያልወጡበት ዘመን በመሆኑና እንኳን አመፅ ውስጥ ሊገቡ ለማመን በሚከብድ ሁኔታ በአሜሪካ የህዝብና የቤት ቆጠራ ወቅት ጥቁሮች ይቆጠሩ የነበሩት ከንብረት ጋር ወይም ከከብቶች ጋር እንጂ ከሰዎች ጋር ተቆጥረው የህዝብ ብዛት ውስጥ የማይካተቱና ከሰው ቁጥር የማይገቡበት ዘመን በመሆኑ የአሜሪካን የነጻነት ጥያቄ ያነሱት አሜሪካ ላይ ሰፍረው የነበሩት ነጭ አውሮፓውያኖች እንደነበሩ ግልጽ ሲሆን፣ እነዚህ የነጻነት ትግሉን ከአውሮፓውያን ነጥቀው መምራት የጀመሩትና ለድልም ያበቁት ራሳቸው እንግሊዛውያን ጭምር በመሆናቸው ከነጻነት ማግስት ጀምሮም አሜሪካንን በበላይነት መምራት የቀጠሉት እንግሊዛውያን መሆናቸውን ልብ ስንል አንዳንድም የተገኘውን ድል አስመልክተው ጋዜጣዊ መግለጫ ከሚሰጡት ወታደራዊ መኮንኖች መሃል ሆነው በኩራት ሲንጎማለሉ የምናያቸው ለዚሁ ነው። እናም እያንዳንዱ የዓለም ሀገራት ስደተኛን ፈርቶና ጠልቶ አትደረሱብን በሚብልበት ዓለም ላይ ራሷ እንግሊዝን ጨምሮ ማንኛውም ሀገር ድንበርና ኬላውን ጥርቅም አድርገው በስንት መከራ የገባውንም ስደተኛ የከፉ ቦታ ላይ ካምፕ ሰርቶ በሚያስቀምጥበትና የሌላ ሀገር ቪዛ ካላመጣቸው በስተቀር አርባን ሪፊውጅ ወይም ስደተኛ ከተማ ገብቶን እንዳይኖር በሚያደርጉበት ዓለም ላይ እነዚህ የእንግሊዝ ቅኝ ግዛት የሆኑት አሜሪካ፣ ካናዳና አውስትራሊያ የሚባሉ ሀገሮች ብቻ ስደተኛን እየተቀበሉ ዜግነት ሲሰጡ የኖሩትና ዛሬም ዲቪሎተሪ በዓለም ላይ የበተኑ ከዓለም ሀገራት በሙሉ የሰው ዘር እየሰበሰቡ ዜግነት የሚሰጡት እነዚሁ ሀገሮች ብቻ መሆናቸው ልብ ካልንና ይህንንም በጥንቱ ዘመን የጀመሩትን ስደተኛን በመታወቂያና በደላላ እያፈላለጉ የመሰብሰብ ፖሊሲ ዛሬም በዘመናዊው ዘመን ቀጥለውበት በኢንተርኔት የዲቪ ሎተሪ የስኮላርሺፕና በሌላም እያመካኙ እድሉን ሰጥተናል በማለት ከአለም ላይ ስደተኛን የሚሰበስቡበት እነዚሁ ሀገሮች ብቻ መሆናቸውን ካያስተዋልን፣ በተለይም ይህን ስደተኛን ተቀብሎ መሰረታዊ ነገሮችን ከማሟላት ጀምሮ ቋንቋውን እስኪለምድና ሲስተም ውስጥ ገብቶ ወደ ስራ እስከሚቀላቀል ድረስ ልዩ እንክብካቤ ይደረግለታል። የሀገራቸውን የአሜሪካንን ጥቅም ሲያስከብሩ የኖሩትም ለዚሁ ነው። በአንድ ወቅት የአሜሪካ ጠቅላይ አቃቢ ህግ የነበሩት ኢትዮጵያዊ እንደነበሩ ሁሉ በቅርብ ጊዜም የአሜሪካ ምክር ቤት አባል የነበሩት ኢትዮጵያዊ እንደነበሩ እና ሁለቱም ሰዎች ኢትዮጵያን በተመለከተ አቋማቸው አሜሪካ ወይም ሞት የሚል የነበረው እና ኢትዮጵያ ላይ በሚወሰድ እርምጃ ምንም አንገራገር የማይታይባቸው የነበረው ለዚሁ ነው። ትናንት አሜሪካ ሶማሊያን ስትወር ከዋና አዋጊ ጄኔራሎች መሀል አንዱ ሶማሊያዊ ቢሆንም ጭራሽ ዋና ተዋናይ የሆነውም ለዚሁ ነበር። በአሜሪካ ብቻ ሳይሆን በደቡብ ኮሪያ የአሜሪካ አምባሳደር፣ በሰሜን ኮሪያ የአሜሪካ አምባሳደር፣ በታይላንድ ምን አልፋችሁ ጭራሽ ከአሜሪካ ጋር ችግር ባለባቸው አገሮች ላይ የአሜሪካ አምባሳደር ሆነው የሚላኩትና ያቺን ሀገር የሰብአዊ መብት ትረግጣለችም ሆነ ሰክራ ዚያና ዚህ ትረግጣለች እያሉ የሚያስጨንቁት የዚያችው አገር ዝርያ የሆኑት አሜሪካውያኖች ሲሆኑ አሜሪካ በምትወራቸው ሀገራት ላይም ከአስተርጓሚ ጀምሮ እስከ ዋና ዋጊዎች ድረስ የተወሰኑ የዚያች ሀገር ዝርያ ያላቸው አሜሪካዊ ተብዮችን የምናየውና ያቺን ሀገር አፈር ካላስላሱ የተወሰኑ የዚያች ሀገር ዝርያ ያላቸው አሜሪካዊ ተብዮችን የምናየውና ያቺን ሀገር አፈር ካላስላሱት መል መሆናቸው አንሶ እንዲህ አይነቱን አስቂኛውንና የነጻነት ጥያቄዎቹ እንግሊዞች ነጻነት ሰጪዎቹም እንግሊዞች ከነጻነት ጀምሮ መምራት የቀጠሉትም እንግሊዞች መሆናቸውንና ከነጻነት በፊትም ሆነ ከነጻነት በኋላ የነጻነቱ ተጠቃሚዎች እንግሊዞች የሆኑበትን አስቅኝ የነጻነት ድራማ ልክ የአንድ ጨቋኝ ቅኝ ገዢ መንግስትን ከሀገራቸው ጠራርገው ከሀገራቸው እንዳስወጡና እፎይ ተገላገልን ብለው ሀገራቸውን እንደተረከቡ ሚስኪን ዜጎች አድርገው ለዓለም ሕዝብ ማቅረባቸውና በየአመቱ አሜሪካ ነፃ የወጣችበት ቀን እያሉ ሲያከብሩ ስናይ በእኛ በኩል ልክ በየአመቱ ለዓለም ህዝብ የሚቀርብ አስቂኝ ድራማ አድርገን የምናየው ሲሆን የአቅም ጉዳይ ሆኖ እንጂ ይህንን የአሜሪካን የነፃነት ድራማ የጻፉትንና የተወኑትን ተዋናዎች ብንሸልማቸው ሁሉ ደስ የሚለን ሲሆን፣ ከሸለምናቸው በኋላ ግን ይህንን ኮሜዲ ድራማ ከዚህ በኋላ በየአመቱ አታቅርቡልን፣ ምክንያቱም አንድ ቀልድ ሁለት ጊዜ አያስቅምና፣ ያስቅም እንደ መጀመሪያው አይሆንምና፣ ለሶስተኛ ጊዜ ግን ማሳቅ ሳይሆን ማሳቀቅ ይሆናልና፣ እባካችሁ አታስቁን አቁሙ ብንላቸው ደስ ባለን ነበር። እጅግ የሚገርመውና ምናልባትም የሰው ልጅ ይህንን ሊያስበው አይችልም ሊያስብልን የሚችለው ጉዳይ ደግሞ አሜሪካን በቀኝ ግዛት ከያዙ ማግስት ጀምሮ የሀገሪቱን ዜጎች መጨፍጨፍ የጀመሩትና የሚበቃቸውን ያህል ከጨረሷቸው በኋላ የተረፉትንም ዘራቸውን በማምከን እንዳይባዙ አድርገው ካስቀመጧቸው በኋላ የአሜሪካን ድንበር ለዓለም ስደተኛ ክፍት አድርገው ለመጣው ስደተኛ ሁሉ ዜግነት እየሰጡ አሜሪካው ሲያደርጉ የኖሩትና ዛሬም ይህንን ከእያንዳንዱ ሀገር እያንዳንዱን ብሔርና ጎሳ ሳቀር በዲቪ እየመረጡ የሚሰበስቡበት ያ ስደተኛ ለወደፊት ተጠቅመኛ ብለው ሳይሆን፣ ከላይ እንዳልነው የእነሱ ልጆችና የልጅ ልጆች ፍጹም አሜሪካዊ ስሜት ያላቸውና አሜሪካ ወይም ሞት የሚሉ ፍጹም አሜሪካዊያኖች እንዲሆኑ ጠንቅቀው ስለሚያውቁ ያንን አዲስ ጄኔሬሽን ተጠቅመው ድፍን ዓለምን ለመግዛት ሲሆን፣ ይህም ተሳክቶላቸው ዛሬ እያንዳንዱ ሀገር እየተገዛ የሚገኘው በገዛ ዜጋው ገዛ ልጁና በገዛ የልጅ ልጁ በመሆኑ ነው። በመጨረሻም የኢትዮጵያ ትንሳኤን ከሚያረጋግጡት ውስጥ አንዳንድ ነገሮችን እናውጋና በዚህ እናጠናቀው እስካሁን ድረስ ያየናቸው ነገሮችን፣ ሌሎች ያላየናቸውን አስከፊ ነገሮችን እነዚህ ሀገሮች እንደሚፈጽሙና ይህን ዓለም ለሳጥናኤል እንደሚያስገዙት በደንብ አድርጎ የሚዘረዝርልን መጽሐፍ ቅዱስ ሲሆን እነዚህ ሀገሮች እዚህ ደረጃ ሳይደርሱ ከሺህ ዓመታት በፊት ይህን ዓለም ምን እንደሚያደርጉት ትንቢት የተነገረላቸው ከመሆኑም በላይ ሀገሮቹም ስንት አገሮች እንደሆኑም የተጠቀሰ ሲሆን፣ በመጀመሪያ ልብ ልንል የሚገባን ነገር መጽሐፍ ቅዱስ የሚነግረን እነዚህ አገሮች ምን አይነት ጥፋት እንደሚያጠፉ እንጂ እንዴት እንደሚያጠፉ ባለመሆኑ ይህንን ያዙልንና ያ ከሺህ ዓመታት በፊት የተተነበየውን ትንቢት በትክክል ተፈጽሞ የቀረው በጣት የሚቆጠር ነገር ብቻ መሆኑን ልብ በሉልን። እናም እነዚህ ሀገሮች ምን እና እንዴት አይነት ጥፋት እንደሚያጠፉ አስቀድሞ ያስጠነቀቀው ፈጣሪ እንዴት እንደሚጠፉም እንዲሁ አስቀድሞ በዝርዝር የተናገረ በመሆኑ ምን አይነት በደል እንደሚፈጽሙ አስቀድሞ የተናገረው በሙሉ አንድ በአንድ ሲፈጸም እያየን በመጨረሻ በእነዚህ ሀገሮች ላይ ምን እንደሚመጣባቸው የተነገረውን ትንቢት ግን አላምንም ለማለትና ሊፈጸም አይችልም ብሎ ለመገመት የማይቻል ጉዳይ ሲሆን ይህንን ማመን ወይም ያለማመን ጉዳይ ደግሞ የግድ ሃይማኖተኛ መሆን ወይም ያለመሆን ጉዳይ ሳይሆን ታሪኩን ልብ ብሎ ማንበብ ብቻ በቂ ከመሆኑም በላይ እንኳን ኢትዮጵያዊውና ከሃይማኖት ብዙም ያልራቀ ሕዝብ ስልጡን ነኝ ያለውም ሆነ በሳይንስ ነው የማምነው የሚለውና ራሱ ሳይንቲስት ተብየውም ቢሆን በዚህ ዙሪያ የተጻፈውን ትንቢት ከማንም ሳይወግን ገለልተኛ ሆኖ ታሪኩን ብቻ ቢያነበው አጥጋቢና አርኪ መልስ ያገኛል ብለን እናስባለን። ክቡራን የሸጋዋ ዩቲብ ታዳሚዎች እነሆ ለዛሬ ዘንላያችሁ የመጣ ነው ፕሮግራም ያዳመጣችሁን ይመስል ነበረ። ታሪኩ ከአራት ኪሎ ጽሁፉን አዘጋጀላችሁ እኔ ሸጋዋ ደግሞ ወደ እናንተ ይዤ መጥቼ ነበር። በሚቀጥለው ፕሮግራማችን ተመልሰን እስከምንገናኝ ሰላም።